አሰላሙ አሌይኩም ወረህመቱላህ ወበረካቱ ወድና፣ የተከበራችሁ ቤተሰብ እንዴናችሁ? ዴናናችሁ? አላችሁ ወይ? አሌን አለን አለን። እንዴናችሁ? ዛሬ በአዲስ ቪዲዮ ከች ብለናል። ለቤቱ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰቡ ነው። ደወል ምልክቷን አንዴ ጫን ማድረጋችሁን እንዳትረሱ እንዳትረሱ እና ቪዲዮን ላይክ ሼር አድርጉ እላችኋለሁ ዛሬ

ካረቢያ መጅስ የሚሻለው ነው በትዛዝ ነው የተሰራው። በጣም ያምር። የኔን ቤት አይታ እንደ አንቺ አይነት ቤቱን አሰርልኝ አለች። በጣም ነው የሚያምረው። ሄደን ስናነጥፍ እና ያለ መከዳዎች አሉ። እዚህ በትዛዝ አሰርቼ አምጥቼ ነው። በትዛዝ አሰርቼ አምጥቼ ነው። እነዚህ ደግሞ ስፖንጆቹ ናቸው። ሌላ ቦታ ነው አሰርቼ ያመጣሁት። እኛ ጋር እንደነዚህ አይነት መኪን ሰፊ አልጀመር ነው ኢንሻላህ፣ እንጀምራለን

እንጭ ይላለን የምንፈልገውን ጫን ጫን አርግተን እንሄዳለን እላችኋለሁ። የምታበረታቱኝ በሙሉ ከልብና አመሰግናለን። ቴንኪ ሶ ማች ቴንኪው ሶ ማች እንላለን እና ኢንሻአላህ በዚህ አመት መቶ መግባት አለብኝ። ባካቸው እንደው ላይክ ሼር አድርጉ፣ ሼር በማድረግ ተባበሩ። ላይክ ስታደርጉ ዩቲዩብ ራሱ ሪኮመንድ ያደርጋል። ስለዚህ እናንተ ብቻ ላይክ አድርጉ። ቪዲዮ ላይክ ላይክ ሲበዛ ዩቲዩብ ራሱ ያስተዋውቃል። ስለዚህ 100 ሺህ መግባት አለብኝ በዚህ አመት ኢንሻአላህ፣ አበረታቱን እላቸዋለሁ። የስራ አካውንት ነው እላቸዋለሁ። እና ባጃጁ ስመጣን እንገናኝ፣ እንጭናለን። ማዘዝ የሚፈልጉ ማዘዝ ትችላላችሁ። አረፋ ደርሷል። ቤታቸውን ፏፏሽ ያርጉ ትላላችሁ። ሚና ኮሜዲያ ሄደን ስናነጥፍ እናለን። ኦ ይሄ

አቦ ክቹ ደርሰናል። ማሻላ ቤቱ አዲስ ነው። እያደረገ ነው ለሐረፋፋ እያደረገ ነው። ቀለም እየ- ቀለም እያስቀቡን እንደምታዩት። ማሻላህ ማሻላህ ማሻላህ በሬ የሰው ደስታ ሲያስደስት አትጠይቁኝ። እስኪ ለማንጠፍ የሚመች ከሆነ እና ነጥፋለን። ማሻ አላህ ቤቱ ገጠር አይመስልም ከተማ ነው የሚመስለው። ማሻ አላህ